ሀይሚዬ ፈልገሽም ይሁን ሳትፈልጊ፣ ለስራም ይሁን ለፕራንክ እልክሽንም ለመወጣት ቢሆን ይሄ የተገኘሽበት ቦታ ግን አንቺን የሚመጥንሽ፣ አንቺን የሚገልጽሽ ቦታ አይደለም። በራስሽ ጊዜ ክብርሽን ዝቅ አታድርጊ። ተከብረሽ የኖርሽነሽ፣ አሁንም እንደተከበርሽ ወደፊት ነው መዝለቅ ያለብሽ እማይሆን ስራ ውስጥ ገብተሽ የምትወጁውን የምታፈቅሪውን ሰው በልክ እንዳታጩ ወደ ራስሽ ብትመለሽ የተሻለ ነው። ዳኒ እንኳን አይደለም ላንቺ ለሶሲ የማይሆን የሳምንት የፍቅር ጉፋን ያለበት ሰው። አሁን እኮ ጥቅምሽን አውቋል። ከ8400 ወደ 13ሺ ሰብስክራይብ ስላደረሹ ጥቅምሽን አውቋል። እንደዚህ አፉን አለስልሶ መጠቀሚያ እንዳያደርግሽ እሱን ነው የምፈራው። ዳኒ ሴት አሳዳጅ፣ የሴቶቹ ብዛት እኮ ደግሞ ማለት ነው። እስቲ ሶሻል ሚዲያውን የእሱን ፔጅ እስኪ እዩት። ሴቶቹ ምን ምን እንደሚያክሉ ማርያምን ነው ምላችሁ። ከእንደዚህ አይነት ሰው ጋር ምንም አይነት ግንኙነት አይኑርሽ ብሩኬ። አንድ ሴት ጓደኛ ይዞ መጥቶ አናደደኝ፣ ፕራንክ አደረገኝ ብለሽ አለ እንደ የእሱ ጋር የተጣላሹ። ከዚህኛው ሴት አሳዳጁ ጋር ምን ይሰራልሸን? እዚህ ሰውዬ ጋር የማይመጥንሽ ሰው ጋር ከአንቺ ስብዕና ጋር የማይሄድ ሰው። አንቺ ላትፈልጊ ትችያለሽ። ነገሮች ግን ቀስ በቀስ ይቀየራሉ። ህይወትሽን የማይሆን ነገር ውስጥ ባትከኪን ጥሩ ነው ብዬ አስባለሁ። እኔ በዚህ መንገድ እኔ ሀይሚን አልጠበኩም እውነት ልንገራችሁ ማለት ነው። እኔ ከብሩኬ ጋር ዛሬ ነገ ይታረቃሉ ብዬ በጣም በጉጉት ነበር ስጠብቅ የነበረው። ብሩኬ ዛሬ ደግሞ እንዳያችሁት በሚፍታ ቤት የእሷና የኔ ነገር አልቋል እዚህ እስካሁን ድረስ ግን መታረቅ ይፈልግ ነበር። እስካሁን ድረስ ግን ይቅርታ መጠይቅ ይፈልግ ነበረ። እሷ ግን እልክ አለባት፣ በቃ እልኳን ሳትወጣ ግን። እንዴት ቅድም ሶሲ መጥታ ግን መጨረሻ ላይ ግልብጥብጥ ስታደርገው እኔ በጣም ደስ ብሎኛል። ይቅርታ አድርጉልኝ ማለት ነው። ምክንያቱም ሶሲ የሁለት ዓመት ፍቅረኛው ከዛ የሁለት ዓመት ጓደኛው ናት አደለ እንዴ? ይቺ ሴት ዩቱብ ከከፈታ አንስቶ አብረ አልሰራችም እንዴ? እንዲ ዛሬ ያደረገችው ስራ ቢያናድደው፣ ይቺ ሴት አብረው አልኖረችም። የእሷ ፍቅር ከምኔው ወጥቶለት ሃይሚን ለማፍቀርም ሆነ ለራሱ ለማድረግ ከምኔው ፍቅር ወጣለት። ፍቅር ሳይሆን የያዘው ይሄ ሰውዬ ጥቅም ነው። ሃይሚ ምን አይነት ጥቅም እንደምታመጣ በደንብ አድርጎ አሁን አውቋል። ስለዚህ ሃይሚን ቃላቶችን እያጣፈጠ ሀይሚን መጠቀሚያ ነው የሚያደርጋት እንጂ ለቁም ነገር ፈልጓት አይደለም። ሁለት መቶ ሺ አስበህ ስላከበርክላት ጥሩ ነው እየሰራችው ነው። ከ84 ሺህ ወደ መቶ ሶስት ሺህ አስገብተሃለች። ሰላም ለእናንተ ይሁን ውድና የተከበራችሁ የቻናል ቤተሰቦች፣ በያላችሁበት ሰላማችሁ ይብዛልኝ። እውነት ለመናገር ምን እንደምል አላውቅም። በጣም ከፍቶኛል። የሀይሚዬና የብሩኬ መጨረሻ የመጨረሻ እንደዚህ ይሆናል ብዬ አላሰብም። ነገ ሌላ ቀን ነው። አላቅም ምን እንደሚፈጠር አላቅም። ግን በጣም በጣም ልብ ይሰብራል። ብሩኬ በዚህኛው በኩል፣ ሀይሚ በዛ ጋር የምታደርገው ነገር በጣም ከባድ ነው። እንግዲህ ሀይሚም እንግዲህ ፈልጋ አስባበት አይደለም ፕሮግራሙ ጋር የሄደችው፣ እንግዲህ በድንገት ነው የሄደችው አይደለም የሚባለው። እንደዛ ተደውሎላት እኔ ሲደውልላት ለምን እንደምትሄድም አላቅም እኔ ምን እየተካሄደ እንደሆነ ራሱ ኔ አልገባኝም እውነት ለመናገር ማለት ነው። እና ከእንደነዚህ አይነት ሰዎች ጋር መደብለቅሽ ራሱ በጣም ከባድ ነው። በዚህ አጋጣሚ ደግሞ እርሙ የሚባል ልጅ ማለት ነው፣ ጀግና ለእውነት የቆመ ማለት ነው። ለእውነት የቆመ የተነሳህበትን እንዳትረሳ ነው ያለው። የእውነት ማለት ነው ከየት እንደተነሳ እረስቶታል። እሱ የትናንቱን ነው ያሰበው ዳኒ ተብዬው ማለት ነው። ሀይሚ ከመጣች በኋላ እንደዚህ እንደዚህ እንደዚህ እሷን ያገኘሁበት ቀን ምናምን ምናምን እንዴት እንደሚናገር እኮ ማለት ነው። ሀይሚ ታይ፣ እኔ ማርያምን ታይ፣ ይሄ ነገር አይሆንሽም። ከማታቂው ሰው ጋራ ፕራንክ ለማድረግ ንፈልገሽ ይሆን እልክሽንም ለመጎጣ ሊሆን ይችላል፣ ግን ይሄ ሰውዬ አይሆንሽም። በቃ ለምንም አይጠቅምሽም። እኔ ከምታቂው ሰው ጋር ይሻልሻል እንጂ የማታቂው ሰው ጋር እንትን ብለሽ ስራ አትስሪ። አሁን የስድብ ናዳ ነው እየወረደ ያለው የእውነት ማለት ነው። ይቺ ልጅ እኔ ምን እያደረገች እንደሆነ ፕራንክ እያደረገችውን ስራ እየሰራችሁን የእውነት ሪሊ ሆነ። እኔ ምንም ማቀው ጉዳይ የለ የሆነ እንዴ ልበላችሁ፣ በጣም ግራ የተጋባ ማለት ነው። ብሩኬ እንኳ ከብሩኬ ጋር እሽ ተለያያችሁ፣ ቢያንስ እንኳ ፍቅር አንቺን ጋር ፍቅር እሱ ጋር ፍቅር መጓደድ አለ አይደለ? ቢያንስ ለእሱ ስሜት እንኳ ብታስቢለት የምትናገሪያቸውን ቃላቶች እንኳ ጓደኛ እንኳ የሚያደርጋችሁን ነገር ለወደፊት እንኳ ብትጠቀሙ ጥሩ ነው። ግን በቃ የምትመላለሱት ቃል ራሱ ትናንትና በጣም ነበር የሚከብደው ማለት ነው እና ብቻ እግዚአብሔር መጨረሻውን ያሳምረው። እኔ ምንም አለም ግን በጣም ከፍቶኛል። ብሩኬ በዚህ አዝኗል፣ ሀይሚ በዛ ተሳቃ፣ ሶሲ ትርምስምስ አድርገው ነበርና ስላተረማመሳችሁ እኔ ደስ ብሎኛል። ይቅርታ አድርጉልኝ። በቃ ማንኛውም ፍቅረኛ እንደዚህ አይነት ነገር ሲያደርግ እንደዚህ ማድረጓ ሁላችንም ብንሆን እንደዚህ ነው የምናደርገው። እኔ በሶሲም ዛሬ አልፈርድባትም ማለት ነው እና ውድ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝስቲ በ ለዚህ ቤት አዲስ የሆናችሁ ሰብስክራይብ ያደርጋችሁ አበረታቱ። መልካም ጊዜ ይሁንላችሁ። እንግዲህ ነገቸር ያሰማል። ምንም ልል አልችልም። የእውነት ከፍቶኛል።